አይኔ ከልጅቷ ይልቅ ማለት ነው። የቃል ደግሞ መጃጃድ ነው። ያሳቀ አውቃ ነው ይደብራል። ምን ይደብራል? ኖ ችግር አለው። ተማር አማከ ሼር ቢደረግለት ምንድነው ችግሩ? ለሱ ይጠቅመዋል አለ እንጂ ምንድነው ችግሩ? ሼር ስላፈቀረች ዩቲዩብ ቻናሉ ነው እንደ ያፈቀረችው። ወይ ጉድ! ወይ ጉድ! አረ ዘንድሮ ቻናሉን እንደ ያፈቀረችው እንደ አሪፍ ነው እንደ አለ እንዴት ነሽ? ሌላ ደህና ነኝ። ደህና ናቸው አለን። ሌላ እንዴት ነሽ? ደህና ነኝ። ቃልዬ አለሽ፣ ደህና ነሽ? ታች ተቀመጭ። ኬክ ላኩልሽ፣ ላኩልሽ። አትወድም ኬክ ለዛ

እኔ ትገርሚያለሽ። ምን እንደዛ ብለሽ ቃል ገብተሽልኝ በቃ እኔ ደግሞ ካሁን ከሆነ እኔ መርኮኛ ትሆናለች ብዬሽ አንቺ ጭራሽ ወድጄ ልሞት ነው ወይ ዋጋም የለሽ እንደዚህ በቀላሉ እጅ ሰጠሽ ይላ እኔ እራሴ ወድጄ ወድጄ ወደ እምሞትለጥ ሰው ፈልጋለሁ። ልክ እንዳልሽኝ ስሚ፣ አልተመቼሽም። ወድጄ ወደ እምሞትለጥ ሰው ፈልጉልኝ። እንደ መሰለኝ ስሚ፣ አልተመቼሽም። ወደ እኔ ዙዙዬ ዋንዴ ዋንዴ ኢንቦክስ እሰጣሻለሁ ስላት እምቢ አለች የሆነ

አንዴ ኪውቲ ትላለች፣ አንዴ ማኪ ትላለች፣ አንዴ ካኪ ትላለች። ይምናት ወላ በጅንቶ አስተው ካለፈለገት ነገር ማለት ነው ነበር የሆነ ሰዓት። አሁን የሚያስጠላኝ ነገር ፕሮፋይል የሚቀያየር ስም ቶሎ ቶሎ የሚቀያየር ሰው፣ እኔ አላም ነው ሲጀመር። አሁን ነው የተበላሸችው፣ ሲጀመር ቅርብ ሰዓት አራንቺ ግን ስቤት ግን ለካ በፎርድ አካውንት እየመጣሽ ነው። አንቺ ነሽ መቆሚያ መቀመጫ ያሳጣሽ። ቲክቶክ ላይ አካውንት ይቀይራሉ ለማማት ሲፈልጉ፣ ፕሮፋይል ይሁን ማለት ነው ፕሮፋይል ከሌላ ከኛ ውስጥ ያላችሁ ራሳችሁ

እሺ ምንድነው ምንድነው? አንቺ ዛሬ እንደዚህ የተበረቁበት አላበት ነው መሰለኛው። አውቀሽ ምን ረግጂን? ወላሂ ምንም አየኑ። ግን ምን ምን አረገሽ? ምን የሆነ ነገር ደሞ ቆንጆ ሲያምሩ እኔ በነገራችን በጣም ነው የሚያዝናናኝ እኔ በጣም ነው የሚያዝናና ነው። እኔ ቦታ ደግሞ አይችሻለሁ ስትሳደቢ ገስ ለጉዶ ምን ብለው ጽፈውበታል እንደዚህ ዘንጠው ዛሬ ቃል ሊገቡ ነው። ዛሬ ምንድን ነው ቀን? አርብ ቀን። ዛሬ መቼም ሰርግ አይሆንም። ሰርግ ሳይሆን እንትን አልተዘጋማ፣ ተመርቃ ግራጁዌት ገና ነው። ራት ገና። ልጅሽን እስኪ ዝም አስቢው መጀመሪያ።

አ ሰሞኑን ማለት ነው እግዚአብሔር እንዳስመረ ማለት ነው። ታውቂያለሽ የሆነ ፋጦ ያስሽ አንቺ ባልሆንሽና ባላረግሽው የሆነ ሌላ ነገር እንድታስብ ማድረግ እልክም ምን ያስገብታል? እ ሆ ቀኛል ግን እኔ ለማንኛውም መጠ ከሁሉ መውጣት እንፈልጋለሁ በዚህ ልክ የሚሆን ከሆነ ማለት ነው።

ይችላል አይደለም። አስመስተህ የሚለውን ስል ብዬሽ አልወደሁም። እግዚአብሔርን ምንም ምንም አይደለም። እዚህ ላይ ሌላ ነገር ነው። አልወደሁም እንደዚህ ነገር ማለት ነው።

ይሄ ዞር እግዚአብሔር ነው። አረ በስማ አይዞሽ። ቤት ቤት ይሄኔ እናት ማለት ነው።

አው 50 ሺ፣ እንደ 30 ሺ ምናምን። እንደውም ቡቡ 200 ሺ የገባ ጊዜ በቪዲዮ ተጨፍራለች እቤቷ ላይ ማለት ነው። አለች እኮ የእግሩን ቀይታ ነው። በአካውንት ሌላ አጠገብቶኝ እኔ ስትጀምር ተጠራጥሮኝ ነበር የተመታች

ፕሮፋይል ቀይራለች። እኔ ሰውን ከወደድኩም አልቀይሩም ራሴም አልቀይሩም። ግን እኔ እንጃ። ፎቶ ቀይረሻል እኮ ፕሮፋይል ማለት ነው። ፎቶውን መልሰዋለሁ። ትንሽ ጊዜ ነው የቀየርኩት። አሁን ቻሌንጁን ተቀላቅላችሁ ነው አሁን ቻሌንጁን ተቀላቅላችሁ ነው እና ቻሌንጅ እኮ ነው የነዚህ ቻሌንጅ እኮ ቃሊ፣ የነዚህ ቻሌንጅ እኮ አሪፍ ነው። የአንድነት ቻሌንጅ ለምን ችግር አለ? የነ ዋንዴ ቻሌንጅ የነዛ ደግሞ ሌላ ቻሌንጅ። ገደለች ገደለችኝ ዋንዴ። ለማንኛውም ይሄን ቻሌንጅ ያመጣችሁት እናንተ ናችሁ። አረ አይደሉም እንጂ ይህን ቻሌንጅ ያመጡት ማነው? እሱ አይደሉም የእዛው ሰፈር የመጣው ማለት ነው። ምን ነው አንቺ ነው? እስዊት ነው አሪፍ የእናንተ ቻሌንጅ።

እናንተ ነቤ ከምንወጣፉ ቪዲዮ አይለቁ። ለምንድን ነው? ቆይ የሆነ ጥሩ ስሜት ላይ አይደለም። ሲጀመር መቼ ይለቃ? ድሮስ እሱ ቡታ ጅራት ይሄድ እንጂ መቼ ይለቃ? ነገር በጣም ስራ ይበዛበታል። ለምን ካሜራን ሲጀመር፣ ስራ ይበዛበት እኮ ስራ አለው። በደንብ ይሰራ ስራ ሲጀመር በራሱ ሌላ ሚላም ስራዎች አሉ። ነው ብዙ ጊዜ አላይ ገሽም እና ቡቡ ራሱ እሺ አይልም፣ እና ሀይሚ እሺ አይልም። ብዙ ጊዜ አይሰራም። ምናም ሲሉ ሲያሽከረክሩ አይቻለሁ። ምናስ ከስደቱ ቀርታ ነዋ።

ወይ ወይኔ! አርባ ሰዎች ማለት ነው። ምን እየሰራችሁ ነው? ወሬ ተቀመጥክማላችሁ። እኔ እንደውም ከዚህ በኋላ እህታማቾችን ብቻ ነው የማቀብጣቸው። አዎ ትክክል። እኔ ደግሞ ቡቡ እና ሄኖክን ብቻ ነው የማቀብጠው። አትይማ። እንተያያለን እንግዲህ እንግዲህ እንተያያታለን

እኔ መሽለታ ነው እንትና ቤት ልገባ ብዬ ማዘሯ ቤት ማዘሯ ቤት ገስ የተሰራ ማለት ነው። የምታስተውሻለሽ ዋንዴ ከዛ ሰዋጣሽ ሶስት ሆኖ ምናምን ጎሎ ማለት የሆነ ሰዓት ይገብተሽ ፎቶ ፕሮፋይል ያደረጉ ልጆች ማለት ነው። ከአሁን በፊት እኔ በደንብ ስለምግባባቸው ስለማውቃቸው ከነሱ ማራቅ አልፈልግም። ገባሽ?